ተቃይታ በግፍና በአሰቃቂ ሁኔታ አስገደለችው። በጣም ያሳዝናል። ብሩኬ ልቡ ተሰበረ። ጓዴ፣ የስንት አመት ጓዴ፣ ሁሉ ነገር እኮ አሁን አብቅቷል። እባክህ ሉላን አመጣልሃለሁ እያለ ቢያብድ ቢሰክር፣ በፍጹም ሞገስ ግን ሊመጣ አልቻለም። የማህሌት ክፋትና የክፋት ጥግ ሞገስን እስከ ማስገደል ማስገደልን ብቻ ሳይሆን አሰቃይታ መሬት ለመሬት ጎትታ ሁሉ አስገደለችው። ገዳው አምስት ሚሊዮን ብር ቀስ ብለሽ ታመጫለሽ፣ ካልሆነ ግን ትሰሚኛለሽ። አንቺ ግደል እንዳልሽኝ ሁሉ ሂጄ የፖሊስ ጣቢያ እናገራለሁ፣ ካልሆነ ግን ያልኩሽን ብር ጨምረሽ በደንብ መላክ አለብሽ ካልሆነ ግን እኔን አያድርገኝ ብሎ ዛተባት። ማህሌት በሚያሳዝንና በሚያስከፋ እንዲሁም አረመኔነት በተቀናጀ ነገር ሞገስን ሕይወቱን እስከ ማሳጣት ድረስ ደረሰች። ቅድስት ምን ገጠማት? ቅድስቴ በስተመጨረሻ ሁሉን ነገሯን ልታስረክበው ስትል እንደምንም ብላ ዳጣ እየሮጠች ሂዳ ልታተርፋት ብትችልም እንኳ ግን ብሩኬ አሁንም ጥያቄ ሆኖባታል። ምክንያቱም ከመቼ ወዲህ ነው ቅድስት መጠጥ ቤት የሄደችው እና እንደዚህ አይነት አለባበስ የለበሰችው ብላ ተናገረች። ሞገስ ሞገስ ብሩኬን መቼም ቢሆን ይቅታ አላደርግልህም አንተ አረመኔና ጨካኝ ሰው በላ ነህ እንዴት እንደዚህ ታደርገኛለህ? ቢያንስ እንኳ ሉላን እኮ እኔ ራሴ ወስጄ እሰጣት ነበር። አንተ ግን በእኔም በሉላም ላይ ነው የጨከንከው። እንደው እንደዚህ ነው ወይ ጓደኝነት ብሎ ዛተበት። ብሩክም ቢሆን እባክህ ተረዳኝ፣ እባክህ ያጠፋሁት ጥፋት ይቅርታ እንደማያስ ብለው በደንብ አድርጌ ድብና አድርጌ አውቃለሁ። ነገር ግን እባክህም ቢለው ፍጹም ታውቃለህ ብሩንራሱ ብሩን ራሱ የሰጠው መኪናዬን ሽጬ ላሳልፍ ነው። ጓደኝነት ነው እንጂ በፍጹም ላንተ አዝኛ አይደለም። ለማንኛውም ግን ምሳሌ ታክማ እንድትመጣልህ የራሴ ጸሎት ነው ብሎ ጸሎቱን ጸለየለት ተማጸነለት። እሱም ደግሞ እውነት ለመናገር እድሮ ቦታችን ነህ አሉ እናም ለምን እዛ ሄድክ ብሎ ሲለው ትሰማኛለህ፣ ትዝታዬም ሆነ ሁሉ ነገር የሚጀምረበት እዛ ቦታ ነው ስለዚህ ቢያንስ በጥሩ ትዝታ የማስታውሳት ሉላን እዛ ቦታ ስለሆነ ነው፣ እንጂ አንተን ለማስታወስ አይደለም የሄድኩት። እኔ እንደውም አንተን በፍጹም ማስታወስ አልችልም፣ ማስታወስም አልፈልግም ብሎ ይህን ከመናገሩ በቅዝበት ሞገስ ገደሉት። ሞተ። ያሳዝናል። የእውነትም ልብ ይሰብራል። ብሩኬ ማመን አቃተው። ይህ ሁሉ በእኔ ምክንያት ነው እንደዚህ የሆነው። ሞገስ በእኔ ምክንያት ነው እዚህ ሁሉ ጣጣ ውስጥ የከተትኩት ንብረቱን ሀብቱን፣ አሁን ደግሞ ህይወቱን። ቆይ ምን ብዬ ነው ለእናቱ የምናገረው? እያለ ብሩኬ እምባደም እያለቀሰ መሬቱን እየወገረ በጣም ግራ ገብቶታል። እንዲሁም ደግሞ በሐዘን ልቡ ስብርብር ብሏል። በሌላ በኩል ምሳሌ እንደተለመደው መናገርም ሆነ ምንም ማድረግ እየቻለች አይደለም። ቅድስቴ እባክሽን ምሳሌ አሁን እኮ ሁሉም ነገር ተስተካክሏል፣ ትድኛለሽ እያለች ብጸሌ የላትም እንኳ እሷ ግን ፍጹም ሌላ ሰው ሁናለች። ምሳሌ አባቷ ምሳሌዬ፣ ከዚህ በኋላ ትንሽ ቀን ነው የቀረሽ፣ አንድ አምስት ቀን፣ ከአምስት ቀን በኋላ ውጭ አገር ሂደን ትታከሚያለሽ እያለ ጉንጮቿን ሳምሳም አደረጋት። በሌላ በኩል ማህሌት ክፋቷ ስለማያልቅ በፍጹም ብሩክ ሂዶ በፍጹም ብሩክ ሂዶ ሊያሳክም አይችልም። ስለዚህ እንደምንም ብዬ የሆነ ነገር እንዲታገድ ማድረግ አለብኝ። በረራው ሊስተጓጎልና ሊቆም ይገባል ብላ ለዝና ማከረችው። ዝና ደግሞ ተረጋጊ፣ ትሰምኛለች። ብሩክ ልጁ ካልታከመች እመኝኝ፣ ሁላችንንም ነው የሚያጠፋን። ሉላን ሳይቀር አሳልፎ ለመጎስ ይሰጣል ብሎ ሲል፣ ቆይ አንተ እውነትም ሞገስ፣ ይሄ ብሩኬን ትፈራዋለህ ማለት ነው ትሰምኛለሽ፣ እኔ ዝና ነኝ። እንደ እምፈራው ነገር ግን ብሩክ ኃይለኛና አደገኛ ነው። እንደምታስቢው አይደለም። ፈሪውና ቦቅባቃው እውነት ለመናገር ሞገስ ነው። ብሩክ ግን በጣም ኃይለኛና አደገኛ ነው። ደግሞም ብርታቱም ኃይሉም ልጁ ናት። ልጁን ታንጣ ግን እያንዳንዱ ላደረግነው ነገር ዋጋ ያስከፍለናል ብሎ ቢለምናትም ነገር ግን ማህሌት በቃ ሰላም ውድና እየተከበራችው የህያ ቤቲ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላምና ደህና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ሞገስ ሞገስ ቁጭ ብሎ ድሮ ሉላ ጋር የሚዝናኑበት ቦታ። ቆይ እኔ ግን ምንድን ነው የተሳሳትኩት? ምንስ ቦታ ነው ይህንን አይነት ስህተት የሰራሁት? እውነት እኔ ጓደኛዬን ስለካድኩት ፈጣሪ በዛ ነገር እኔን እየወቀሰኝ ነው፣ እኔን እያሰቃየኝ ነው? ወይስ ደግሞ ላጠፋሁት ጥፋት ይሄ ትምህርት እየሰጠኝ ነው ቆይ ምን ላይ ነው ስህተቴ እያለ እራሱን እየጠየቀ ይገኛል እናስ ደግሞ ሁሉንም ነገር ያጣሁት በማን ምክንያት ነው የእውነት በብሩክ ነው ወይስ ደግሞ በእኔ እንዝልላ እንዘላልነት ወይስ ደግሞ እነዛን ሰዎች ለበደልኳቸው በደል ማለቴ በህገወጥ ወጥ መንገድ ላመጣኋቸው ሞባይሎች ለማይረቡ ለማይሰሩ ሞባይሎች ቆይ ምንድን ነው እያለ እራሱን ጠየቀ ሞገስ አሁን ላይ ማህሌት አንዱ ቱቦ ስር ሰክረህ ወርቀህ ብታገኝህ እመነኝ ትገልሃለች። ስለዚህ አሁን መንቃት አለብህ። አዎ አውቃለሁ ብሩክ ላይ አሁን ብሩክ የኔ ሊሆን አይችልም፣ ምክንያቱም ልቤን ሰባብሮታል፣ ጓደኝነታችንን አሳጥቶታል። ነገር ግን ከዚህ በኋላ ማንንም ቢሆን መንተራስ አልፈልግም። ሞገስ ራስህን እቃ እያለ ሞገስ እራሱን በራሱ እያበረታታና እያጠናከረ ይገኛል። በሚያስደስት ሁኔታ በጣም ጀግናና እንዲሁም ደግሞ እራሱን እያበረታታ ይገኛል። ማህሌት ማህሌትና ኢፍራታ ደስ ብሎ ሻልሳ ዛሬ አለቻት። ማህሌትን ኢፍራታ፣ አዎ እውነት ለመናገር ተዝቆ የማያልቅ ገንዘብ ሰጥቶኛል። ማን ዝናነዋ? ቆይ ለምን እንግዲህ፣ በምላሹ የሚፈልገው ሞገስንና እንዲሁም ብሩክን ለማጥፋት ነው። ምን ብሩክ እኮ ግን ኃይለኛ ነው እንዴ? ነገርኩሽ እኮ ኃይለኛም ይሆን ምን? እኔ ከሱ በላይ ደግሞ። አሁን ላይ ገንዘብ ኃይል መሆኑን አታውቂም እንዴ? እኔ ራሴ ለምን አድርገዋለሁ? ገንዘብ ሰው ቀጥሬ በገንዘቤ እኔ አሰቃያቸዋለሁ ሁለቱንም። እና እና አሁንም ዝና የሚፈልገው መጀመሪያ ሞገስ እንድሞት ነው። ምክንያቱም በነፃነት ሉላን እንድታፈቅረውና እንድትወልድለት ይፈልጋል። ምን? አዎ ማህሌት፣ እዚህ አይነት ጣጣ ውስጥ ባትገቢ ጥሩ ነው። ነገርኩሽ እኮ ትሰምኛለሽ። አሁን እንደውም ዝና ይፈልግሻል። ደግሞ ለምን ብሎ ነው ዝናኔን የሚፈልገኝ ማህሌት? እህ አብረሽን ስራ ትሰሪያለሽ። እና እኔ በምላሹ ምላገኝ ነው? ኮሚሽናዋ። ቆይ አንቺ፣ እኔ እህትሽ ቤት ሰርቼ ወይም ደግሞ የብሩክ ቤት የኔ ሆኖ መኖር አትፈልጊም? እዛ አንዱ ክላስ ቤት። እሱማ እፈልጋለሁ። ስለዚህ አሁን ለማደርገው ነገር ልትረጅኝና አብረሽኝ ከጎኔ ልትቆሚ ይገባል ብላ ነገረቻት። ከዛም ኤፍራታ በመደንገጥ እሺ ለማንኛውም አስብበታለሁኝ አለቻት። ማሰብ አያስፈልገውም እና አሁን አትጋብዥኝም? ቆይ ግን ኤፍራታ በጣም ጥቅመኛ ነሽ ልበል እንዴ? ማህሌት ምን ማለት ነው ጥቅመኛ ነሽ ማለት እ ታዲያ እንግዲ ጥቅመኛ ካልሆንሽ አሁን በልተሽ፣ አሁን ጋብዥኝ። አይከብድም። እንግዲህ ራበኝ ምን ላድርግ ብለሽ ነው። ደግሞም እህቴ አይደለሽ እንዴ ለማንኛውም አሁን አንድ ሀሳብ መጥቶልኛል። ይህን ሀሳብ ልንገርሽና እጋብዝሻለሁ። ምንድን ነው ሀሳቡ? ማለት በቃ ዛሬ ሞገስ እንድሞት ትፈልጋለሁ። ምን? አዎ። ቆይ ግን አንቺ ሴትዮዋ አብደሻል እንዴ? ማለት እኔ እኮ አይደለሁም እምገለው እና የሚገለው ሰው ሌላ ሰው ነው። ገንዘብ ከፍዬው እንደ ባታረጊ ጥሩ ነው። ዞሮ ዞሮ መዘዙ ላንቺ ነው። ምክንያቱም ያን ቅድስትን ለማስገደል ስትይ መዘዙ የመጣው ዙሮ ወዳንች አይደል? አሁን ግን እንደዛ አይሆንም። ጠቀም ያለ ገንዘብ እሰጣለሁ። ደግሞም እኮ ቢያዝ እንኳ የኔን ስማ አያነሳም እንኳ የኔን ስማ አያነሳም፣ ይፍራታ። ስለዚህ የግድ ማድረግ አለብኝ። ካልሆነ ግን በፍጹም የዝናን እምነት ማገኘት አልችልም ብላ ማህሌት አወራች። ማህሌትና ዝና ትሰማኛለህ? አሁን የምልህን ነገር እሺ ትለኛለህ? የነገሮችን ታመቻችልኛለህ ብላ ዝናን ገጠመችው። ምንድን ነው እሱ እንደምንም ብለህ ብሩክ ማህ ምሳሌን ከማሳከም መቅረት አለበት። ምን አብደሽ መሆን አለበት? እንዴት እንደዛ አደርጋለሁ? ነገርኩ። አንተ ብዙ ሰው ታውቅ የለ? ሪፖርት ውስጥ ያሉትን ሰዎች በረራው በሆነ ነገር ብቻ እንደዛማ ማድረግ አልችልም። ትሰሚኛለሽ? ብሩክ እኮ አደገኛ ነው፣ ግን በሌላ ሰው ያስገዛ ጀግና። አሁን የእውነት የሚሄድበትን ቀንና ሁሉን ነገር የሚነግርሽ መስልሻል? እውነት ለመናገር አሁን ላይ ቶሎ የሚሄድ አይመስለኝም። ለምንድን ሲባል? ምክንያቱም ብር ጎሎታል እና ደግሞ የግድ ብሩኬ ካልጠፋ ሞገስ ማጥፋት አንችልም። ትሰምኛለሽ? አሁን እሱ አያሳስበኝም። ሞገስም ለብቻው አጥፊው ምን ማለት ነው? እዚህ ሀገርማ ሆኖ አይሆንም። ነገርኩሽ ማህሌት፣ አሁን ላይ ብሩክና ሞገስ ኃይለኛ ጠብላይ ናቸው። ምን አዎ ታዲያ በምን ምክንያት እሱ አይመለከትሽም? እኔ ዝና ግን ማንንም እንደማልፈራና ያልኩሽን ነገር በሙሉ ማድረግ እንዳለብሽ አትርሺ። እኔ ይወገዳል ካልኩ ይወገዳል፣ ይኖራል ካልኩ ደግሞ ይኖራል ብሎ ጥብቅ ማሳሰቢያ ሰጣት። በሌላ በኩል ቅድስት ስትነቃ እጅጉ እንደነገጠች የት ነው ገንዘቡ? ምን ሁኜ ነው? ምን አደረገኝ? ስትል ዳጣ አስረከብሹ በቃ እምትገርሚ ሰው ነሽ፣ እንደት እንዴት እንደዝታደርጋለሽ ብላ ስትል፣ ታዲያ ገንዘቡ የት ነው አለቻት። በጣም ደነገጠች። ለማንኛውም ሙጎ ሸፍኖታል። ምን አው መኪናውን ሽጦ ሁሉንም ነገር ሸፍኖታል። ግን ልጁ አይገርምም? በጣም ይገርማል። ምናልባት ላጠፋው ጥፋት እያካካሰ ይሆናላ አለች ቅድስቴ። አረ እንደዛ ትበይ ምኑነች ነው ቅድስት፣ ቅንቅኑን እንኳ አታስቢም። ተይዋክሽ። እውነት ለመናገር ብሩኬ እኮ በጣም ተሰቃይቷል። በዛ ላይ ደግሞ ማህሌትን ይዞ መተኛቱንም አትልሽ እሱ እኮ ያለፈ ነገር ነው። የሰው ልጅ አይቀየርም እንዴ አለቻት። እሱማ ይቀየራል። ለማንኛውም አሁን ለብሩክ የምትዩን ነገር ብታስቢበት ጥሩ ነው። አታስቢ ለሱ የሆነ ነገር እለዋለሁ ብለው ወደ ሳሎን ሂደው፣ አይዞሽ ምሳሌ አሁን በቅርቡ ትታከም ያለሽ እያሉ ማጽናኛ ሰጧት። ከዚያም በኋላ ቅድስቴ አይዞሽ ትድኛለች ስትል፣ አንቺ ግን የት ነበርሽ ብሎ ሲላት፣ ወዲያወትምትም ወዲሆትም ትም አለች። እና ምንድን ነው? አዎ ምሳሌዬ፣ ከዚህ በኋላ እንደ ጓደኞችሽ ትቦርቂያለሽ፣ በራስሽ ትበያለሽ፣ ትጠጫለሽ፣ ትዝናኛለሽ፣ ትምህርትሽንም ትማሪያለሽ። ቆይ ግን አንጪ ያልኩሽን አትረሽም አይደል? አለቻትና በምልክት ነገረቻት። ምሳሌ ከዛ ግን ቡራ፣ ለምንድን ነው ይዘችሁኝ የማትሄዱት ማትሄጁት? ቀላል መሰለሽ? እንደ ውጭ ሀገር መሄድ ብዙ ነገር እኮ አለ። ትራንስፖርት ፓስፖርት ቪዛ፣ በጣም ብዙ ብር ይገርማል። እኔ ግን እዛ ብሄድ ታውቃለህ ወደዚህም ሀገር አለኝ ብዬ አልመጣም ነበር ሰርቼ ለቤተሰቦቼ ስትል ድንግጣለች። ከዛ ቅድስት የተነሳች እና እንዴ ቤተሰቦች አሉሽ እንዴ? እና ያለ ቤተሰብ ነው የተፈጠርኩት? ተፈጥሬ ነው እንዴ በቅዬ ነው ብላ ደነገጠች። እንዴ አረ ተረጋጌ፣ እኔ እኮ እንደዛ ማለት አይደለም። ለማንኛውም አሁን እርሺው ነገር ግን ሞገስ ቤተሰቦችሽን አፈላልግልሻለሁ እያለኝ ስለሆነ ለዛ ነው። አይዞሽ አላት። ቡራዬ ዳጣ አይዞሽ፣ ሁሉም ነገር ይስተካከላል። እኔም ልጀን አሳክማለሁ፣ አንቺን፣ ቤተሰቦችሽን ከዛ ደግሞ እንደ ምንም ብዬ ሞገስ ይቅር እንድለኝ አደርጋለሁ ብሎ ብሩኬ ለዳጣ ነገራት። ምንም እንኳ ብሩኬ ይቅር አልልህም ቢለው ሞገስ ሞገስ እና ብሩኬ ግን ያላቸው ፍቅር እጅጉን ይለያል።